በኢትዮጵያ አትሌቲክስ ታሪክ ውስጥ ስሟን በደማቁ ማሳረፍ የቻለችውና በዓለም መድረክ ላይ የራሷን አሻራ ማኖር የቻለችው ተወዳጁ አትሌት ሸዋረግ አለና አማረ በትላንትናው ዕለት ሕይወቷ ማለፉ በርካቶችን አስደንግጧል። ኑሯን በሜክሲኮ ያደረገችው አትሌት ሸዋረ ጋለነ ለልምምድ ወደ አዲስ አበባ መጥታ ሰሞኑን እዚህ መሰነባበቷ ተሰምቷል። አትሌት ሸዋረ ጋለነ በአዲስ አበባ ልምምድ ላይ እያለች ነው ከዚህ ዓለም በሞት የተለየችው አትሌቷ ልምምድ ላይ ሳለች የድካም ስሜት ተሰምቷት ወደ ሆስፒታል ከተወሰደች በኋላ ሕይወቷ ማለፉ በርካቶችን እጅግ አስደንግጧል። ታዲያ አትሌቷ እንዲህ አይነት ድንገተኛ ሞት እንዴት ገጠማት? የአትሌቷ ቀብርስ መቼ ተፈጸመ? ወዳጅና ቤተሰቦቿስ የአትሌቷን ሕልፈት ሲሰሙ ምን አሉ? ሁሉንም በዚህ መሰናዶ ይዘንላችሁ የምንቀርብ ይሆናል። ሰላምና ጤና በያላችሁበት ተመኘን። ውድ የኢሳግ መዝናኛ ቤተሰቦች ወቅታዊ አዳዲስና ታማኝ መረጃዎችን እንዲሁም አዝናኝና አስተማሪ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾቹ ይዞ ይቀርባል። ከእናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ላይክና ሼር ማድረግ ብቻ ነው። አትሌቷ የቀድሞ አትሌት አለና አማረ ልጅ ስትሆን አባቷ ለ25 ዓመታት ያክል በአሜሪካ ኒውዮርክ ሲቲ ኑሮውን እንዳደረገ ይታወቃል። አትሌት ሸዋረግ የአባቷን የአትሌት አለና አማረ ፈለግ በመከተል የአትሌቲክሱን ዓለም ተቀላቅለዋለች። ከልጅነቷ ጀምሮ ለአትሌቲክስ ጥልቅ ፍቅር እንደነበራት እርሷን በቅርበት የሚያውቋት ሁሉ ይነገራሉ። በ ሀያ ሀያ አምስት የስዊድን ስቶክልሆም ማራቶን አሸናፊ የነበረችው አትሌት ሸዋረግ በርካታ ታላላቅ ውድድሮችን እንዲሁ አሸንፋለች። ከእነዚህ መካከል ሜክሲኮ ሲቲ ማራቶን ሁለት ሺ አስራ ሁለት ና ሁለት ሺ አስራ አራት ሳንቲያጎ ደቺሌ ማራቶን ሁለት ሺ አስራ ሶስት ና ሁለት ሺ አስራ አራት ማራቶን ኢንተርናሽናል ላላ ሁለት ሺ አስራ አራት ላይ ማሸነፏ ይታወቃል። አትሌቷ ትላንትና በአዲስ አበባ ዙሪያ ልምምድ ላይ ያለች የድካም ስሜት ተሰምቷት ወደ ሕክምና ተቋም እየሄደች ባለችበት ሰዓት ነበር ህይወቷ ያለፈው። ወዳጆቿና ቤተሰቦቿ ህልፈቷን እንደ ሰሙ ማመን እንደ ከበዳቸውና ከፍተኛ ድንጋጤ ውስጥ እንዳሉ ተናግረዋል። ሸዋረግ እጅግ ሲበዛ መልካምና አስተዋይ የሁሉ መካሪ የሆነች መልካም ሴት እንደነበረች በቅርብ የሚያውቋት ሁሉ ይመሰክሩላታል። አትሌት ሸዋረግ የቀብር ስነ ሥርዓቷ መስከረም አስራ አራት ቀን ሁለት ሺ አስራ ስምንት አመተ ምረት በኮተቤ መሳለሚያ ቅዱስ ገብርኤል ቤተ ክርስቲያን ይፈጸማል የሚል መረጃዎች ወጥተዋል። ለቤተሰቦቿ ለወዳጆቿ፣ እንዲሁም ለአድናቂዎቿ መጽናናትን እየተመኘን በአትሌቷ ህልፈት የተሰማንን ጥልቅ ሐዘን በቻናላችን ኢሳግ መዝናኛ ስም እንገልጻለን። ለዛሬ አብቅተናል። ቸርቆዩን